ነው ብዙ ጊዜ አዎ፣ ብዙ ነገር ታዝብያለሁ። ከአንተ በጣም ጥሩ ሰው ነው ስላወቅኩ ደስ ብሎኛል። እና ግን ስለኔ ማወቅ የምትፈልጊ ከሆነ ችግር የለውም፣ እናወራለን። ከሄድሽ በኋላ እኮ ምንም ባል የለውም። ቆሜ መጠየቅ አለብኝ። እባክሽ አትሄጂም በቃ። እንብለይ ደግሞ ከሳንቺን ሰው እንደዚህ ቤቱ ሞላ ሲል ደስ ይላል። አሁን ኪራና ሊሊ ምናምን አሉ በቃ አንድ ላይ ብዙ ጊዜዎች እና ታሪፍ አለና ማድረግ ያለባት ምሳሌ ቤተሰቦቻችን ልሰናበት። ሄሉ ምን ትያለሽ? ካሜራ ለቤተሰቦችሽ ልዩ ሀሳብሽን ቀይር።

ገብተሻል ከዚህ በፊት ብዙ ነገር ተባብለናል፣ ብዙ ነገር ላይ ተደራርሰን ነበር እና አሁን ዛሬ እንደዚህ መተሳሰብ ደረጃ ላይ ደርሳችሁ ሳያችሁ ያው ይበል የሚያስብል ነው። ግን ያው እኔ እንዳለባት ነው የሚሰማት፣ ውሳኔው አንቺ ነው። አይ ልዩ ቃፍ ቻሉ ላሽ መከንካፍ ትፈል የእውነት እንግዲህ ልውልየን ያለ መሄድ እንደዚህ የምትፈልገው ከሆነ ምን ማድረግ ይችላሉ። የምርሽን ነው ማለት? እኔ እንሂን ቤተሰብ ማጣት አልፈለግን። ኦ የፍቅርም ቤት ጓደኛ የትዳር የልቤ ሰው የአንተ ንንጃ ልቤ ኖረ ሰው ኧረ ፍቅር ፍቅር አይ ፍቅር ጓደኛሽን ውደጃት ግን አትመኛት። የኔ ቆንጆ ስንት ሴቶች በጓደኞቻቸው ጎድ እንደተሰሩ ታውቃላችሁ። አትመኑ ማንንም። በተለይ በተለይ አንቺ ቤት ይዘሽ የምትሄጂ የምታሳድሪያት ከባልሽ እንትተሽ ለሱ አምነሽ የምትሄጂ ሴት ካለሽ፣ ቢ ኬርፉል ሩል ነምበር ዋን፣ ማንንም አትመኑ። ባሎቻችሁ ጋር ሴትታችሁ የምትሄዱ ሴቶች ትተሻት ሌላ ሀገር የምትሄጂ ሴት ክፍለ ሀገር፣ ከሀገር ውጭ በጣም በጣም ተጠንቀቁ። ብዙ ብዙ የሴት ቀማኞች አሉ። ከይቅርታ ጋር ሁሉንም እያልኩ አይደለም፣ ግን ዱ ኖት ትረስት ኤቭሪባዲ። ጓደኝነትሽ የአንቺ ጓደኝነትሽ እዚህ ጋር ነው። ከባልሽ ጋር ያላት ግንኙነት ደግሞ ሌላ ነገር ነው። ስለዚህ ላሳውቃችሁ ነው። ሴቶች ተጠንቀቁ። ወዳቸዋለሁ፣ ውደዷቸው እንጂ በጣም አትመኑ ማንንም። ክብር ይገባዋል። የሴት ልጅ ባል፣ የጓደኛ ባል እንኳን ለመቀላለድ፣ እናንተ ልብ ቀና ብሎ ለማየት ማክበር አለብን። እውነት ነው ምላችሁ፣ ወዳችኋለሁ። ቴኬር ጓደኝነት የምንፈጥረው ከማጋ ነው ውሏችን ከማጋ ነው። ጓደኝነት ማለት በጣም ጠንካራ ነገር ነው። ሁሉም ሰው ጓደኛ ቢኖረው ደስ ይለዋል፣ ሊኖረውም ይገባል። ነገር ግን ጓደኝነታችን ምን አይነት ነው፣ ሊኖረን የሚገባው ጓደኛስ ምን አይነት ነው ብለን ስናየ፣ ራሱ እድሜ በሱ ማንነት ላይ መሰረት ያደረገ ጓደኞች ቢኖሩትም ጎረቤቶች ምናም ቢኖሩትም፣ ነገር ግን ሄዶ ከተሾመ ጋር የፈጸመው ነገር ለዚህ ዳርጎታል። እንደዚህ አይነት ነገር እንዳይገጥመን በጓደኝነት ላይ ስንሆን ከጎናችን ሊኖር የሚገባው ሰው ምን አይነት ሰው ነው? ብለን የምናነሳቸው በርካታ ነጥቦች አሉ። ማንነታችንን ከፍ ሊያደርግ የሚገባ ያለንበትን፣ ቦታ ወደ ተሻለ መንገድ ሊሄድ ወይንም ደግሞ ልንራመድ የሚያስችለን ሰው ነው እንጂ ጓደኛ ልናደርግ የምንችለው ወደ ኋላ የሚመልሰን ወደ ጥፋት የሚመልሰን ዝቅ የሚያደርገን አይደለም። ለምሳሌ ሁላችንም ጓደኛ እንፈልጋለን። ጎበዝ ጓደኛ፣ ብርቱ ጓደኛ፣ ጠንካራ ጓደኛ ህግን የሚያውቅ ስርዓትን የሚያውቅ ወንጀልን የሚደረግና የማይደረግን ነገር ለይቶ የሚያውቅ ሰው ጓደኛ ስናደርግ እኛም እንደዛ ነው የምንሆነው። ነገር ግን ሰዓታቸውን በተለያየ መንገድ በሱስ የሚያጠፉ ሰዎች ጋር ጓደኛ ከሆንን ሌላኛው ሱሰኛ እኛን የምንሆነው። ሁሉ ነገር ጊዜ፣ እድሜና ቦታ አለው የሚደረግና የማይደረግ ነገርም ለይተን የምናውቀው